ኦኬ አሁን በሳዩሽ መጽሐፍት ላይ ተላ እህቴ ዋዜማ የውዳሴ ማርያም የአንድምታ ትርጓሜ የኢትዮጵያ ኦርቶዶክስ ተዋርክሲያን ሊቃውንት ናቸው የተረጎሙት። የሰኞ ውዳሴ ማርያም የሳሊለነ ቅድስት ላይ እንኳን ማርያም አደለችም ሌሎቹ ጻድቃን በሰማይ ጸሎትና ልመና ለእናንተ እንደማያደርጉ አስምራ የጻፈችው ኦርቶዶክስ ናት። እኔ ምን ላድርግሽ። ኦኬ ኢየሱስ አያማልድም ብለሽ ባልሽው ላይ ደግሞ ኢየሱስ አሁን በሰማያት እንደሚለምን ድርሳን ሰንበት ላይ አድምቃ የጻፈችው ኦርቶዶክስ ናት። ወደ ማን ነው የሚለምነው? የጻፉትን ሰዎች እሱን መናገር እንጂ ስለ ኦርቶዶክስ ተዋህዶ ቤተክርስቲያን ይሄንን ያህል በጥላቻ ባታውራ ጊዜ ባታጠፋ ደስ ይለኛል። እውነቴ አንድ ነገር ለማለት ስለፈለግኩ ነው። ከገባች ጀምሮ እህታችን ጥሩ ነው። እንግዲህ ጥሩ እየተወያየች ነው። እግዚአብሔር ይባርክሽ። አንድ ጥያቄ ብቻ አለኝ። ምናልባት ፈቃደኛ ከሆነች ምናልባት ጥያቄ የሆነባት የኢየሱስ ምልጃ እንዴት ፈጣሪ ፈጣሪን ይለምናል የሚል ነው። አደለ እህቴችን አይደል?

አለ ንጽሕት ድንግል ክብርት ልዩ ሲል ንጽሕት አለ ሌሎች ሴቶች ከነቢብ ከገቢር ቢነጹ ካህልዮ አይነጹም። እርሷ ግን ከነቢብ ከገቢር ካህልዮ ንጽሕት ናትና ብሎ ይናገራል። ድንግል በህሊና ወድንግል በስጋ እንዲል ማለት ነው። ኦኬ ጽና ማ ጽንእትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው። ኋላ ግን ተፈትሆ አለባቸው። እርሷ ግን ቅድመ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድኅረ ወሊድ ጽንት ናት። ክብርትም አለ ሌሎች ሴቶች ብናከብራቸው ጻድቃንን ሰማዕታትን ወለዱ ብለን ነው። እሷ ግን ወላዲተ አምላክ ብለን ነውና ልዩም አለ እናንተንም ከድንግልና እናትነትን ከድንግልና አስተባብራ የምትገኝ ከመቤታችን በቀር ሌላ ሴት የለችምና፣ አይኑ አ ቢሆን አይምሮን ልቦን ሳይብን አሳድሪብን አልፋው አ ቢሆን ደግሞ ለምኝልን ማለት ነው ካለ በኋላ ልመናስ ይላል። ከዚያ በኋላ ስንኳንስ በሷ በሌሎችም የለባቸውም። በቀደመ ልመናዋ የምታስተምር ስለሆነ እንዲህ አለ እንጂ ይላል። ልመና በሰማያታው ማርያም የለባትም። እንኳን እሷ ሌሎቹም የለባቸውም። ማርያም በሰማያት አትለምንም። ልብ በሉ። ገጽ 21 የሰኞ ውዳሴ ማርያም የሰአሊ ለነ ቅድስት የአንድምታው ትርጓሜ ላይ ማለት ነው። ዘሩ ላይ አይደለም ያልኩት። ዘሩ እዚህ ላይ ነው ያለው ግዕዙን ሲተረጉሙት የሰኞ ውዳሴ ማርያምን ካወቅሽው ማለት ነው። እሱን ሲተረጉሙት ሰአሊ ለነ ቅድስት ብሎ የሚለውን ለብቻ ተርጉመውታል። ወያግባ ሀበት ዘትካት መንበሩ ብሎ የሚለውን ለብቻ ተርጉመውታል። ፈቀደ ጊዜ አግዞ ለአዳም ብሎ የሚለውን ለብቻ ተርጉመውታል። ስለዚህ ግዕዙን ሲተረጉሙት ልመናስ ከዚህስ በኋላ እንኳንስ በሷ በሌሎችም የለባቸውም ይላል። ስለዚህ ጻድቃን ሰማዕታት በሙሉ ያማልዳሉ ብለሽን ነበረ ቅድም በሙሉ ለሌሎችም የለባቸውም ተብሎ የተባሉ ጻድቃን ሰማዕታት ናቸው። እራሷ ማርያምንም ጨምሮ አሁን በሰማያት ለኦርቶዶክስ ልመና አታደርግም። አራት ነጥብ። ኦርቶዶክስ ነው ያለችው። ተዘጋ ፋይሉ ማለት ነው። ቅድም ይለምናሉ ብለሻል። ኦርቶዶክስ አይለምኑም፣ ማርያምም አትለምንም። በቀደመ ልመናዋ ነው የምታስምረው እንጂ አይለምኑም። እሷም አትለምንም፣ እነሱም አይለምኑም። ማለት ኢየሱስ አይለምንም ብለሻል አንቺ ኦርቶዶክስ ደግሞ ይለምናል አለች። አሁን እኛ ኦርቶዶክስን ከልጆቿ ልጆቿን ከኦርቶዶክስ ነው ማስታረቅ ላይ የተያያዝን። ኦኬ፣ ገጽ አርባ ዘጠኝ ድርሳነ ሰንበት። ድርሳነ ሰንበት በኢትዮጵያ ኦርቶዶክስ ቤተክርስቲያን የታተመ ትንሣኤ ዘጉባኤ ማተሚያ ቤት በ2013 በድጋሚ ይታተመው እዛ ላይ ምን ይላል? ክርስቲያንን ስለሚሉ ሰዎች በትልቁ ላይ ብታደርጉ በጣም ደስ ይለኛል። ወንድምነት ይሄኛው ጥሩ አይመስለኝም። ብታዞረው ከዛ ለእህቴ ለዋዜማ ቶሎ እንድትሰጣት ማለት ነው። እሺ ወንድምህን በዛኛው ላይ ሰው ሲገባ እንዳይረብሽ ብዬ ነው። ሞዴሬተሮች ሰው አታስገባውን አንዴ። ወንድምህን ኢየሱስስ አይለምንም ብላ ተናግራ ነበር እህቴ ዋዜማ። ኢየሱስ ይለምናል ብላለች። በዚህ አንድ መጽሐፍት ብቻ አይደለም ከዚህ ቀጥሎ ሌሎችም አራት አምስት መጽሐፍቶች አሉ። ማሳየት እንችላለን። ግዕዙ ምንም አማርኛው ማለት ነው። ኦርቶዶክስ ኢየሱስ አሁን በሰማያት ለኃጢአተኞች ይለምናል ብላ ትላለች። መረጃ ገጽ 79 ድርሳነ ሰንበት በራሷ ቤተክርስቲያን በሊቃውንት ታይቶ በራሷ ማተሚያ ቤት በትንሳኤ ዘጉባኤ መታ ቤት የታተመ ነው። ምን ይላል? ክርስቲያንን ስለሚሉ ሰዎች ከዚህም በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ሀጣንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ ከየት ከገሃነም እሳት ማንን ክርስቲያንን እያሉ የክርስቲያናን ስራ የማይሰሩትን ሀጣንን ወደ ማን ያቀርቧቸዋል ወደ መድኃኒታችን ስልጣን መድኃኒታችን ማን ነው ኢየሱስ ለምንድነው ሚያቀርቧቸው ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ መድኃኒታችንም ክርስቶስ ከባህሪ አባቱ ከአብ ከባህሪ ወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ምን ካለ በኋላ ከጸለየላቸው በኋላ ያስታርቃቸው ዘንድ ያቀርቧቸዋል። ኢየሱስ በሰማያት ይጸልያል ለኃጢአተኞች። ማን ያለው የኢትዮጵያ ኦርቶዶክስ ታሪክ ሳን መድኃኒታችንም ማ ክርስቶስ ጸሎትን ከጸለየላቸው በኋላ መላይት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል። እረፍት ወደ አለበት፣ ተድላ ደስታም ወደ አለበት መንግስተ ሰማያት ወስደው የሚያኖሯቸው አሉ። እንደ ስራቸው መጠን በክብር የሚተካከሉ አሉ። ሰማዕታትና ጻድቃን ግን የሰማያዊ ክርስቶስ ማደሪያ ሆነው በሕግ አምልኮ ለሚወዱት ለተመረጡት ለእግዚአብሔር በስነ ብርሃን ያዘጋጀላቸውን በሰው ልቦና ያልታሰበውን የሰው ጆሮ ያልሰማውን የሰው ዓይን ያላየውን ለዘላለም ሕይወት ጽልመት ብርሃን የምትሆኑ ክርስቶስ ሀገሩ ኢየሩሳሌም ሰማያትን ወርሰው ከልዕልና ወደ ዕልና ሲወጡ ይኖራሉ። ኢየሱስ በሰማያት ምን ይላል አለች፣ ኦርቶዶክስ ይጸልያል። እቴ ዋዜማስ አይጸልይም። ቤተ ክርስቲያኒቱ ከልጆቿ ልጆቿ ከቤተ ክርስቲያኒቱ ተጣልተዋል፣ ላይታረቁ። መጽሐፍቶቿ ከቤተ ክርስቲያኒቱ ቤተ ክርስቲያኒቱ ከመጽሐፍቶቿ ተጣልታለች። መምህራኑ ከመጽሐፍቶቹ መጽሐፍቶቹ ከመምህራኑ ተጣልተዋል። ባጭሩ ኦርቶዶክስ ባቢሎን ሆናለች። በኢየሱስ ጉዳይ ለእንኳን የምታወራው መጽሐፍት ይሄ ብቻ አይደለም። በኋላ ዋዜማ ካወራች በኋላ እድል ከተሰጠኝ ሌሎቹን መጽሐፍት ዘርግፈን እናሳያለን ኢየሱስ አሁን በሰማያት አይደለም በምድር ላሉት አይደለም በሲኦል ውስጥ ላሉት ከገሃነም እሳት ውስጥ አውጥተው መላእክት እያቀረቡ ወደ እሱ እያቀረቡ ጸሎትን ይጸልላቸው ዘንድ መላእክት ያቀርቧቸዋል ከየት ከገሃነም እሳት ውስጥ ነው የሚያወጣቸው አውጮቹ ማናቸው አውጮቹ ማናቸው መላእክት አድምጪ ስለዚህ ጨርሻ ሚዩት አድርጊ ጨርሻ ለቤሰልሽ ኖ ኖ ኖ ኖ ናት በይ ጨርሻ እሰጥሻለሁ። ቴንኪ ቴ እንደተማረሰው አውሪ። ኢየሱስ ጸሎትን ይጸልያል አሁን በሰማያት ብላለች ቤተክርስቲያኒቱ። ሌላ መጽሐፍትም ጨምራለሁ። እሷ ጸድቃን ሰማያታት ማርያምም ያማልዳሉ ብላ ስትል አያማልዱም ብላለች ኦርቶዶክስ። ይኸው በወዳሴ ማርያም ላይ ኢየሱስ አያማልድም ብላ ስትል ያማልዳል ብላለች። ስለዚህ ድብልቅልቅ ነው ያለው አሁን። መቀጠል ትያለሽ እህቴ ዋዜማ? እንደተማረሰው እናውራ ብለህ ነው ወንድምነት ትልቁ ላይ ሁለት አብታ ቴንክ ዩ ኤርሚያስ፣ ስነግርህ እንደኔ በመጽሐፍ መጽሐፍ መጽሐፍ ተይዘሽ እንደኔ በመጽሐፍ ተረጋጋ፣ ረጋ ብለና እናውራ፣ ተረጋግተን እናውራ። እየነገርኩ ያለሁት እኛ አሁን ለምሳሌ እሺ፣ እኛ እምነት ነው አይደለም እኛ የምናስተምረው የምናምንበት ነገር አለን። እኛ የራሳችን ዶክትሬት አለን። ለምን አንተ የራሳችሁን ዶክትሬት አስተምረህ የሚቀበልህ አይቀበልህ፣ የሚያምነ አያምንም። ኦርቶዶክስ ተዋሕዶ ላይ ይሄን ያህል ፎከስ አድርገህ ከምትለፋ የራስን ትክክል ነው ትክክለኛ እምነት ላይ ነው ያለውትን እምነትህን ለምን አታራምድም? ይሄ ጥያቄ ነው ላንተ። ግን እኔ በእምነቴ ምንም አይነት ጥርጥር የለኝም። በተማርኩበት ባወቅኩበት ጸንቼ እሰማለሁ። ግን እሰማለሁ

ላውራ ግን ምን ስለ መጽሐፍ ቅዱስ እናወራለን፣ ግን የራስህን አስተምሮ በማስተማር ለምን ጊዜህን አታጠፋም? እኛ ትክክል ነው ብለን የተከተልነውን እምነታችንን ከማንኳሰስ የራሳችሁን እምነታችን ትክክል ነው ያላችሁትን ኢየሱስ የምትሉትን አምላካችሁን ለምን ስለ እሱ አትሰብኩም? የኛ የእኛ ኢየሱስ ክርስቶስ አምላክ እንጂ አማላጅ አይደለም። የእኛ ድንግል ማርያም ታማልዳለች አለት በቃ። ለእኛ ትክክል የሆነ ትክክል ነው። ለምንድን ነው የራሳቸው ቤተክርስቲያኒቱ ቤተክርስቲያዊቱ ማርያም አስተማማለማት ለምን? በቃ ከኦርቶዶክስ ተዋሕዶ ወጥተሃል አይደል? ስለ አንተ ኢየሱስ ለምን አትነግረኝም? ማርያም አሁን በአሳየሁሽ መጽሐፍ ላይ አድርግ አሁን ባሳዮች መጽሐፍት ላይ እህቴ ዜማ አሁን ባሳዮች መጽሐፍት ላይ እህቴ ዋዜማ የውዳሴ ማርያም የአንድምታ ትርጓሜ የኢትዮጵያ ኦርቶዶክስ ክርስቲያን ሊቃውንት ናቸው የተረጎሙት። የሰኞ ውዳሴ ማርያም የሳሊለነ ቅድስት ላይ እንኳን ማርያም አደለችም ሌሎቹ ጻድቃን በሰማይ ጸሎትና ልመና ለእናንተ እንደማያደርጉ አስምራ የጻፈችው ኦርቶዶክስ ናትን? ምን ላድርግሽ? ኢየሱስ አያማልድም ብለሽ ባልሽው ላይ ደግሞ ኢየሱስ አሁን በሰማያት እንደሚለምን ድርሳነ ሰንበት ላይ አድምቃ የጻፈችው ኦርቶዶክስ ናት። ወደ ማን ነው የሚለምነው? እሺ አሁን ሂጅና ጠይቂያቸው፣ ሂጅና ጠይቂያቸው። ወደ ማን ነው የሚለምነው? ሂጅና ማውራት። የአንተን ኢየሱስ ለመስበክ ሞክር። ኦርቶዶክስ ተዋህዶን ተፋታተውና፣ ስለራስህ ኢየሱስ፣ ስለራስህ ዶክትሬን ለማውራት ሞክር ፕሊዝ። የኛ እምነት ትክክል ነው፣ ለራሳችን ትክክል ነው። የአንተን እምነት ለመስበክ ሞክር። ቤተክርስቲያናን ለማንኳሰስ ባትሮጥ ደስተኛ ነኝ። የእኔ ኢየሱስ ክርስቶስ አምላክ የሚለመን እንጂ አምላክ እንጂ የሚለምን አይደለም። የኦርቶዶክስ ተዋሕዶ እምነት ነው ወክዬ እየነገርኩ ያለው። የአንተ ኢየሱስ ደግሞ የሚማልድ ነው ወደማ የሚለምን እንደሆነ አይደል ነው እሱን እንግዲህ ለራስ ስለ ቤተክርስቲያን መናገር እንጂ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ያህል በጥላቻ ባታውራ ጊዜ ባታጠፋ ደስ ይለኛል። እውነቴ ታውራ እና እግዚአብሔር ያስበ ጸሎት አድርግላለሁ ለአንተ፣ ልክ ቦታ ስላልሆንክ ማለት ነው። አንድ ነገር ለማለት ስለፈለግኩ ነው። ከገባች ጀምሮ እህታችን ጥሩ ነው። እንግዲህ ጥሩ እየተወያየች ነው። እግዚአብሔር ይባርክሽ። አንድ ጥያቄ ብቻ አለኝ፣ ምናልባት ፈቃደኛ ከሆነች ምናልባት ጥያቄ የሆነባት የኢየሱስ ምልጃ፣ እንዴት ፈጣሪ ፈጣሪን ይለምናል የሚል ነው። አደለ? እህቴችን ተሳስቻለሁ።